በቪዚት ቪዛ ወደ ዱባይ ስንመጣ ምን ማድረግ ይጠበቅብናል? ከኢትዮጵያ ወደ ዱባይ ቀጥታ ቪዚት ቪዛ የትራንዚት ቪዛችንን እንዴት ነው ማስተካከል የምንችለው እና ምን መያዝ የሚገቡን ዶክሜንቶች። ዱባይ ኤርፖርት ከገባችሁ በኋላ ምን አይነት ጥንቃቄ ማድረግ ከእናንተ ይጠበቃል? ኦሪጂናል ዶኪሜንታችሁን እያንዳንዱን በማጣረዝ የምትጠየቁትን ነገር ማቅረብ ይጠበቅባቸዋል። ት ቪዛ ስንት ኮስት ያደርገናል፣ ስንት ወጪ እናወጣበታለን የምትሉ ልጆች አላችሁ ማለት ነው። ይህንን እና ልዩ ጥንቃቄ ልታደርጉት የምትችሉትን እና አጣርዛችሁ ልትይዙት የምትችሉትን ዶክሜንቶች አጠቃላይ በዚህ አጭር ቪዲዮ የማሳያችሁ ይሆናል ማለት ነው። ቤቱን ሰብስክራይብ ማድረግ እንዳትረሱ፣ የደውሏን ምልክት ተጫኑ እና ፋሚሊ ሆኑ። ሁልጊዜ የምለቀው ነገር ወደ እናንተ ሊደርስ ማለት ነው። በተቀረ ላይክ ማድረግ እንዳትረሱ፣ ብዙሀን ጋር ስለሚደርስ ማለት ነው። ኤኒ አስተያየት ኮሜንት ካላችሁ ደግሞ ተከታታች ኮሜንት ሴክሽኑ ላይ ጻፉ። የምትጠይቁኝን ነገር ሰብሰብ አድርጌ ደግሞ አዲስ ቪዲዮ የምሰራላችሁ ይሆናል። አሁን ወደ ቪዲዮ እንሂድ። እንግዲህ ቀደም ሲል መግቢያ ላይ እንደተናገርኩት በዚህ አንድ ወር ውስጥ በተለይ ስፔሻሊ ከኢትዮጵያ ወደ ዱባይ መምጣት በጣም አስቸጋሪ ሆኖ ነበረ። በተለይ ይህን ምክንያት ምንድነው ብዙ ልጆች በኤዲቲንግ ቪዛ ወደ ዱባይ ያስመጡ ስለነበረ እና መንግስትም ይህንን ነገር ስለደረሰው ኢንፎርሜሽኑ፣ ያንን ለመቆጣጠር የተለያዩ ሲስተሞች ሲነድፍ ቆይቶ ነበረ እና እንግዲህ አሁን ደግሞ የተረጋገጠ ኦሪጂናል ቪዚት ቪዛ የያዙ ልጆች መውጣት እየጀመሩ ነው። በዚህ ሰዓት ልም ሆነው ህዝብ እየወጣ ነው ማለት ነው። በቪዚት ቪዛ መውጣት የሚፈልግ ሰው ማንኛውም ሰው ህጋዊ ዶክሜንቶቹን አሟልቶ ኢትዮጵያ ኢሚግሬሽን ካሳየ ማለፍ ይችላል ማለት ነው። እዚህ የተፈቀዱትም ቪዚት ቪዛ ከዘጠና ስድስት ሰዓት ጀምሮ የአንድ ወር እና የሁለት ወር ቪዚት ቪዛዎች በሻርጃም፣ በዱባይም፣ በራሳልኬማ ኬማ፣ በሀጅማን፣ በፈለጋችሁበት፣ በአቡዳቢ፣ በፈለጋችሁበት ሰባቱ ዩናይትድ አረብ ኤሜሬት ውስጥ በሚወጣላችሁ ቪዛ ወደ ዱባይ መግባት ትችላላችሁ። መርሳት የማይገባችሁ ነገር ግን ብላችሁ እንድታጤኑኝ የምነግራችሁ ነገር ግን ከዚህ በታች ያሉት ዶክሜንቶች አንዱ እጃችሁ ላይ ካልተገኘ ቀጥታ ወደኋላ ሊመልሷችሁ ይችላሉ ማለት ነው። ስለዚህ አሁን የምነግራችሁን ዶክሜንቶች ተራ በተራ ቪዛ ስታዙም ሆነ ከዚህ ከኢማራት ገና ቪዛ ስታዙ ሊላክላችሁም ሲል ሆነ እንደገና ደግሞ የኢትዮጵያ ኤርፖርት ከመግባታችሁ በፊት ምን አይነት ዶክሜንቶችን ማሟላት ይኖርባችኋል። ዱባይ ስትመጡ ኤርፖርት ላይ ምንድን ነው ልትጠየቁ የምትችሉት የሚለውን አሁን ላሳያችሁ። ከኢትዮጵያ ቪዛ ስታዙ መጠንቀቅ የሚገባችው ነገር አንድ፣ የጸጉር አቆራረጣችሁን ባለፈው ተናግሬ ያለው በጣም ጸጉራችሁን ወደላይ አታረዝሙ አታርዝሙ። እዚህ ሀገር ተቀባይነት የለውም። ሁለተኛ፣ በጣም ትላልቅ መስቀሎች እና የተለያየ ጌጣጌጦች እዚህ ላይ ደረታችሁ ላይ አድርጋችሁ ፎቶ አትነሱ። እሱም ለሪጀክት ምክንያት ነው። ምክንያቱም ክሊር የሆነ ፓስፖርት ሳይዝ የሆነ ፎቶ ልክ ለፓስፖርት እንደምትነሱት ራሳችሁን ጥርት አድርጋችሁ ጆሯችሁን አሳይታችሁ በደንብ አንገታችሁን ንጽት አድርጎ መታየት አለበት። ያንን መላክ እንዳትረሱ በመቀጠል ፓስፖርታች ፓስፖርታችሁ ላይ ጥንቃቄ አድርጉ። ፓስፖርታችሁ መጫጫር የለበትም። እንደገና ብላክ መሆን የለበትም ስታነሱ ማንሻፈፍ፣ ማንጋደድ አይነት ነገሮች እንዳይኖረው ፓስፖርታችሁንም ትክክለኛ ውጫዊና ውስጣዊ ገጹን ፕሪንት ማድረግ ይጠበቅባቸዋል። ልብ ብላችሁ አድምጡኝ። መጀመሪያ ውስጣዊ ገጽ ነበር ከዚህ በፊት፣ አሁን ደግሞ የውጭ ገጽ፣ የውጭ የፓስፖርቱን የውጭ ገጽ ይቅባ ስላሉ የውጭንም የውስጡንም ገጽ አድርጋችሁ፣ አንድ ሰው ቪዛ ለማዘዝ ሲፈልግ ወደዚህ ሀገር ማለት ነው የፓስፖርቱን ውጫዊና ውስጣዊ ገጽ እንደገና ፎቶግራፍ፣ ፓስፖርት ሳይዝ ፎቶግራፍ። ከፈለጋችሁ የቁም አንዳንዶቻችሁ ከቁም ፎቶ ጋር ልክ እንደ ሴቶች አገናኝታችሁ የምትልኩ ልጆች አላችሁ። እሱ ብዙ ጠቀሜታ የለውም። ነገር ግን እንደ አማራጭ ምንድን ነው ማድረግ ያለባችሁ እንደሱ አይነት ፎቶ እንድትነሳላችሁ። በተቀረ ግን ጉርድ ፎቶ፣ ፓስፖርት ሳይዝ። ከዛ የፓስፖርታችሁን ውጫዊና ውስጣዊ ገጽ የታደሰ ፓስፖርት ፓስፖርታችሁ ከስድስት ወር በላይ የሆነው የታደሰ ፓስፖርት እጃችሁ ላይ ሊኖር ይገባል። እሱ ነገር ኮፒ አድርጋችሁ ቢዛ ለምታዙለት ሰው ወደ ዱባይ ትልካላችሁ ማለት ነው። እዛም ሆነ ኢትዮጵያ ያሉ ትራቨል ኤጀንሲዎች የሚሆኑ ዱባይ ያሉ ኤጀንሲዎች የሚሰሩላችሁ እነዚህን ዶክሜንት አይተው ነው ማለት ነው። ከዛ ገንዘባችሁም ትነጋገራላችሁ ከ96 ሰዓት አንስቶ እስከ አንድ ወር ሁለት ወር የቪዚት ቪዛ ዋጋው ይለያያል። ከዱባይ እዚህ በሁለት ወር ቢዛ መምጣት ከፈለጋችሁ ከ1000 እስከ 1200 ብር ቪዛው ብቻ ልታገኙ ትችላላችሁ። ትኬትን አያካትትም፣ ሌላ ሌላ ነገራችሁን አያካትትም። ይህ ማለት ዲፖዚት የምታስይዙት ከ2000 እስከ 2500 አንዳንዱ ጋር 1200፣ እንደየቦታው ነው የሚለያየው። የመንግስት ዲፖዚት ማስይዛችሁ ዱባይ መግባት ትችላላችሁ ማለት ነው። እዚህ ዱባይ ከገባችሁ በኋላ ቀደም ሲል እንደነገርኩት እንግዲህ እነዛ የታዘዙትን ቪዛዎች የሁለት ወር ከሆነ በተለይ ሁለት ወሩ እስክታልቅ ድረስ እንደምንም ተሯሩጣችሁ ሄዳችሁ ምን ማድረግ አለባችሁ? ቪዛችሁን ቼንጅ ስታትስ ማድረግ አለባችሁ ወደ ካምፓኒዎች ማለት ነው። ያለበለዚያ ብሎክ የሚባል ጠብ ነገር ይጠብቃቸዋል። ኦቨርስቴ የሚባል የሚያስጠላ ነገር አለ። ገንዘብ ቀን በቀን ሃምሳ ብር ነው የሚቆጥረው ሃምሳ ድርሃም ነው የሚቆጥረው እሱ እሱ ነገር ሳይመጣ በፊት በስነስርዓት ፋይላችሁን ጥርዘርጋችሁ ልክ እዚህ አገር ስትገቡ በስነ ስራ ደላላ ወይንም ደግሞ በጓደኞቻችሁም ይሁን በመጣችሁበት ሰው ቪዛችሁን ልትቀይሩ መሯሯጥ አለባችሁ። ሁለት ወሩን ማንቀላፋት የለባችሁም ማለት ነው። በመቀጠል እንግዲህ ኢትዮጵያ ቪዛችሁ ከወጣላችሁ በኋላ ወደ ኤርፖርት ይዛችሁ የምትገቡትን ነገር ልንገራችሁ። ኢትዮጵያ ኤርፖርት የሚፈቅድላችሁን መጀመሪያ ላይ ትኬታችሁ ላይ ሲላክ የተፈቀደላችሁን ኪሎ ልብ ብላችሁ እዩ። ብዙ ልጆች ኪሎ አታዩም። ልክ ኤርፖርት ከደረሳችሁ በኋላ ብዙ እቃዎች እየበተናችሁ እየተመለሳችሁ ነው እየተናደዳችሁ ማለት ነው። ስለዚህ ልክ ትኬቱ የተላከላችሁ ሰዓት ላይ ልብ ብላችሁ ማየት ይኖርባችኋል ማለት ነው፣ ስንት ኬጂ ስንት ኪሎ እንደተፈቀደላችሁ በመቀጠል ሻንጣችሁን አዘጋጃችሁ ኪሏችሁን አጣረዛችሁ፣ ምን ታደርጋላችሁ? ከለር ፕሪንት የተላከበትን ቪዚት ቪዛ ኦሪጂናሉን የሁለት ወር ከሆነ የሁለት ወር፣ የአንድ ወር ከሆነ የአንድ ወር ኦሪጂናል ቪዚት ቪዛውን ትይዛላችሁ። በመቀጠል ምን ታደርጋላችሁ? አፕሊኬሽን ነንበር አለ። አሁን እየተሰጠ ያለ ትክክለኛ ከዱባይ ቪዚት ቪዛ ነው ወይ ይሄ ሰው የሚመጣው የሚለውን ኢትዮጵያ ሄር ፖርታውን ኮንትሮል የሚያደርጉበት አፕሊኬሽን ነምበር አለ። አፕሊኬሽን ነምበር ፎርማን ቹት እቺ የምታየዋት ማለት ነች። አፕሊኬሽን ነምበር እንደዚህ አይነት ነው። ይሄንን ፕሪንት ታስደርጋላችሁ። አፕሊኬሽን ነምበራችሁ የያዘውን እንደዚህ አይነት የተጠረዘበትን ወረቀት ፕሪንት ታደርጋላችሁ። በመቀጠል ቪዛችሁን ፕሪንት ታደርጋላችሁ። ሆቴል ቡኪንጋችሁን ልብ አድርጉ፣ ሆቴል ቡኪንጋችሁን በከለር ፕሪንት ታደርጋላችሁ። ከዛ በመቀጠል ትኬታችሁን ፕሪንት ታደርጋላችሁ። እነዚህን አራት ነገሮች ዶክሜንታችሁ ከኦሪጂናል ፓስፖርታችሁ ውስጥ በመክተት መያዝ ይጠበቅባችኋል ማለት ነው። ስለዚህ ከኢትዮጵያ ከመነሳታችሁ በፊት ከፈለጋችሁ ዶላር ለመጠየቅ ግዴታ ስለሆነ ማለት ነው መጀመሪያ ንግድ ባንክ ትሄዳላችሁ። ለገሃር ቅርንጫፍ፣ በዲያስፖራ ቅርንጫፍ የሚባላላቸው እዛ ትሄዱና የሚሰጧችሁን የገንዘብ ልክ ትቀበላላችሁ። በመቀጠል ኢትዮጵያ ሆቴል የሚባልም እንደዚሁም መንግስት የፈቀደበት በአትረፎ እንዲሸጡ የተለያዩ ድርጅቶች አሉ። እዛ በመሄድ 1 ሺህ ዶላር ወይንም ደግሞ 3 ሺህ ድርሃም በእጃችሁ ሊኖር ይገባል። ያንን ሳታደርጉ መታችሁ ዱባይ ኤርፖርት እነዚህን ሆቴል ቡኪንግና ና አንድ ሺህ ዶላር ወይንም ደግሞ ሶስት ሺህ ድርሃ ማቅረብ ባትችሉ ወደኋላ ሊመልሷችሁ ስለሚችሉ ይህንን ሁሉ ጊዜ ፈጅታችሁ ይህንን ሁሉ ገንዘባችሁን አውጥታችሁ ወደኋላ ከመመለስ ጥንቃቄ ልታደርጉ ይገባል። ያ ብቻም አይደለም፣ ቅጣትም ተያይዞ ስለሚመጣ ከቅጣቱም ራሳችሁ ማዳን አለባችሁ። ምክንያቱም እዚህ ሀገር ላይ ከገባችሁ የተባለውን ነገር ሳታደረጉ ቀርታችሁ ወይ ለአስር ወር ባን ትደረጋላችሁ ወይ ለስድስት ወር ለአመትም ባን ሊያደረጓችሁ ይችላሉ ወደ ዱባይ መልሳችሁ እንዳትገቡ ማለት ነው። ስለዚህ የተባለውን ነገር በደንብ አድምጣችሁ መያዝ ይኖርባችኋል ማለት ነው። ቀጥል ከወደ ኋላ ልመለሳችሁ። አሁንም ኢትዮጵያ ኤርፖርት እነዛን ዶክመንቶች ይዛችሁ ትገባላችሁ። ሰዓታችሁን ጠብቃችሁ ቀደም ብላችሁ ቼኪናችሁን፣ ሰዓታችሁን አይታችሁ ትገባላችሁ። ኤርፖርት ላይ መደነጋገጥ አያስፈልግም። የሚወስዳችሁ ሰው ስልክ ቁጥር ከተባላችሁ፣ ወንድማችሁም ከሆነ ቤተሰባችሁም ከሆነ በራሳችሁም ከሆነ የምትመጡት ያንን ነገር በኮንፊደንስ ማስረዳት ይጠበቅባቸዋል። ብዙ ልጆች ኤርፖርት ላይ መናገራችሁም ድንግርግራችሁ ነው የሚወጣው። ሶ ያንን ነገር ከማድረግ መቆጠብ ይኖርባቸዋል። ምክንያቱም ህጋዊ ሰው ናችሁ። ህጋዊ ፓስፖርት ይዛችኋል ህጋዊ ቪዛ ይዛችኋል። ህጋዊ ሆናችሁ ስለምትወጡ መደነጋገጥ አያስፈልግም ማለት ነው። ኤዲቲንግ ቪዛ የነበራቸው ልጆች ገና ለገና እየተሸማቀቁ ስለነበረ ዛ የሚሄዱት እነሱ ምናልባት እመለሳለሁ አልመለስም እያሉ ሊደነገጡ ይችላሉ። እናንተ ግን ምንም አይነት ነገር ከዛ ነገር ውስጥ ይጸዳችሁ ስለሆናችሁ ምንም የሚያስፈራችሁ ነገር አይኖርም ማለት ነው። ያንን ዶክሜንታችሁን ታስይዛላችሁ። እንግዲህ ኢሚግሬሽን ከተመታላችሁና ጉድባይ ከተባላችሁ ትወጣላችሁ። ፕሌናችሁን ጠብቃችሁ ሰዓታችሁን ጠብቃችሁ ዱባይ ትገባላችሁ ማለት ነው። ዱባይ ከገባችሁ በኋላ እንግዲህ ቅድም እንደነገርኳችሁ ካውንተር ላይ ካውንተር የሚቀመጠው ላይ ምንድን ነው የምታደርጉት? ቪዚት ቪዛችሁን ፓስፖርታችሁን ብቻ ነው ከእናንተ የሚጠበቅ። እነዛ እዛ የነበሩትን ወረቀት ቱራንት አያስፈልግም። እዚህ ስትመጡ ትኬቱ ማሳየት አይጠበቅባችሁም። ይሄ የማለፊያ ምንድነው አፕሊኬሽን ነንበሮቹ ምናምን አይጠበቅባችሁም። እዚህ ልክ ስትመጡ ከፈለጋችሁ ፓስፖርታችሁን ብቻ ያለበለዚያ ደግሞ ቪዚት ቪዛው ኮፒውን አንድ ላይ አድርጋችሁ መስጠት ነው። እናንተ ልክ እዚህ መታችሁ ፓስፖርታችሁን ብቻ ሰታችሁ ቪዚት ቪዛው ወረቀት የታለ እንደገና ደግሞ ገንዘብ የታለ የያዝከው ሆቴል ቡኪንግ የታለ ከተባልክ፣ ታሳያለ ወይ ታሳያለሽ። አለያ ግን አንቺ ፓስፖርቱን ብቻ ሰተሽ እሱ ፕሪንት አድርጎ መጥቶ ከሰጠሽ ዌልካም፣ በቃ ወጣሽ ማለት ነው። እዛ ቦታ ላይ ግን ማናችሁም በቪዚት ቪዛ የምትመጡ ልጆች ሲም ካርድ ነጻ ስለሚሰጥ ሲም ካርድ መያዝ እንዳትረሱ። ምክንያቱም እዚህ ሀገር ከገባችሁ በኋላ ለሁለት ወር ወይም ለሁለት ወር ድረስ ሌላ የራሳችሁን ቪዛ እስክታወጡ ድረስ ሲም ስለማይሰጣችሁ እሱን ከመያዝ ወደ ኋላ እንዳትሉ። እንግዲህ ዱባይ ለመግባት አሁን ያለው ኢንፎርሜሽን ይሄንን ነው የሚመስለው። ቤተሰብ የምትጠይቁኝ አዳዲስ ጥያቄ ካለ ኮሜንት ላይ አስፍሩልኝ። ቤቱን ሰብስክራይብ አድርጉልኝ። እንደገና የደውል ምልክቷን ተጭኑ፣ ሁልጊዜ የሚለቀው ነገር እንዲደርሳችሁ። ላይክ እንዳትረሱ። ኤምኬነኝ አዳዲስ ኢንፎርሜሽን ሁ ይለቃለው። ቲክቶክ ላይ አለው፣ ኤምኬ ኢትዮጵያ ብላችሁ ግቡ። በዚህም የዩቱብ ቻናሌን ሼር አድርጉላቸው ለሁሉም ማለት ነው እንዲደርስ። ለዛሬ ያበቃው ዳግም እንገናኛለን በባይ።